በወብ ሽም በሆንኩበት በስድስተኛ ወሬ አረብ ሀገር ጀምሬ ሄድኩ። ከሄድኩ በኋላ ምግብ ስራ ነው ሄድኩት ሶስት ሰራተኛለት ተብዬ ሄጄ እኔ ብቻ ቀረሁ። ፎቅና ምድር ስልኩ ስለተፈታብኝ ባለቤቴ እንደውዬ ነገርኩት። ቁስለ ተፈቶብኛል ብዬሽ ነግሬዋለሁ ግን አላሂ ማርሽኝ ደልሽ ማላነኝ አልጠየቀኝ።

ዜዎቹና አስፈቅጄ ባለቤት ክስ አልወጣ በፊት ፍዋድ እኔ ስራ በስቶብኛል፣ ቁስሌም እያመመኝ ነው። ከዛ ቤት ወይ ከሰጠኝ ሰጠኝ፣ ወደ ቢሮ ቀየራለሁ። ስምንት ወር ስላለፈኝ እነሱ ጋር ነው። ደስ ካላቸው ወደ ቢሮ የሚመልሱ፣ ደስ ካላላቸው ደግሞ ወደ ሀገር የሚሸኙ። ግን ያንን ተስፋ እንዳላጣ ወይ ጠፋለሁ ከቀየረችን ትቀይረኛለች አልኳ፣ ሰዎቹ ለመንኳቸው፣ ወደ ቢሮም ሄድኩ ያው የወር ደሙስ ምናምን በሉኝ። አንድ ወር ምናምን ወደ ቢሮ ምናምን በቃ ሁለት ወር ምናምን ወደ ቢሮ ካልኩ በኋላ ይሄን ቤት የሆነ ነገር አላስቀመጥኩም። እኔ አሁን ህይወቴ ያስጠላኛል። ሴቷ ልጅ ለወንድሜ ነው ሰጠዋት። ግን አሁን ሳይ መኖሬን ዋጋ አለው እላለሁ። ሞት ይሻለኛል እላለሁ። ከመጣ በኋላ ታማምኩ፣ ወር ከሳምንት ምናምን የሆነኛል። አኪም ቤት ገባሁ ወገቤ ያመመኝ ሙገሻን ጋ ገብቻለሁ መልሼ ደግሞ የአበሻ መድኃኒቱን ገባ ያ መሸደን የተቀበልን ቁጭ ብዬ ምናምን ከመጣሁን ታዝቦርት የተበላሸብኝ እስካሁን አልቀመጥም ነበረ። ግን ራሴን አይና ቁጭ ብዬ ምናምን ድካሜ ነ፣ ለምን ኖራለሁ? ላለ ኖረን የልጆች አልጠቀምኩም። እንደዛ አይባልም ነው ኮሴቴ፣ እንደዛ አይባልም በጣም ራሴን ያስጠላኛል። ፋድ እሺ ሀቢቢ ሰላም አሌይኩም ወረህመቱላ ወበረካቱ ክርስቲያን ወገኖቼ በያላችሁበት ሰላምታ የደረሳችሁ፣ ከፋጥማ ሁለትዩብ ከዋናው ስቱዲዮ ነው የመጣሁት፣ ሙሀመድ በሽር ይባላለሁ። እንግዲህ እህቺ እህታችን ወላሂ በጣም ከባድ ነው። አስር አመት በስደት ስትቀመጥ የአስር አመት ደሞዝ ባሏ እንጭቅ ቀርጉን የበላባት ማንቅጭ አርጉ እና እንግዲህ ሚስቱን እየቀያየረ ሲፈልግ ያገባል፣ ሲፈልግ ይወልዳል። እንደዚህ ያደረገ በእሷ ህይወት ይቀልዳል ማለት ነው። እና እኔ ወንድ ነኝ፣ እንደዚህ ወንድ አሰዳቢ ስላለ በቃ እኔ እንደዚህ አይነት ወንዶች በቃ ለፍትህ ቢቀርቡ አሪፍ ነው። ሴቶች በቃ ፍትህ ያስፈልጋቸዋል። እንደዚህ አይነት በቃ አላማቸውን ያሳካለሁ፣ ቤተሰብ ይህን ህይወት ቀይራለሁ፣ ወልጅ ይኖራለሁ ብላ በስደት ዓለም እየሰራች አገባችሁ አይደል ካገባችሁ በኋላ ደግሞ እንደዚህ ግብ ሲዘራባት እሷም ሆናለች ቆይ ይህ እኮ ጥያቄ ያስነሳል ቢያንስ ምን ሰራ ምን እያረክ ነው ብለ አታጠራም ከሰው ለነገሩ ሰውም የላችሁም እናንተ በቃ ምን ልበላችሁ እዛ ወንድም ቤተሰብ የላችሁ ባልታገባችሁም ማጨራሽ በስደት አለመሆናችሁ ባል አገባችሁ ማለት ቤተሰብ በቃ እንደ አይን ቁራኛ ነው የምትሆኑት ምክንያቱም ያ ቤተሰብም እንደዛው ብር ይፈልጋል። አረ በጣም ከባድ ነው። በጣም ስሜት የተነኩታል። እቺ ልጅ እዚች እንባ ሁላችንም ወንዶች ወላይ ጦር ነው የሆነብን። ወላይ በጣም ከባድ ነው ከምነግራችሁ በላይ። እቺ ልጅ እኔ ፍትህ ያስፈልጋታል። የኢትዮጵያ መንግስት ይህን ወጣት ጉሮሮን ይዞ የሚያመጣውን ያስመጣ በቃ እኛም ወንዶች እንነሳለን እንደዚህ ምክንያቱም ወንዶችን አሰዳቢ ስላሉ ማለት ነው። እኛ ስንት አላማ ያለን ወንዶች አለ እኔ እንደዛ አሁን ሚዲያ ላይ እንደዚህ ማውራው አላማ ስላለኝ ነው ማለት። በቃ እኔ ሰው ፊት ተማኝ እንደዚህ ሰርቼ ልብላ ብዬ ነው አለ እንደዚህ የማውራው። እናንተም ትምህርት ይሆናችኋል ብዬ ነው የማቀርበው ሁሉ ነገር ያየሁትም ማለት ነው እና ይቼታችን እንግዲህ ባሏ ያን ሁሉ እሷ ስትሰራ የሚገርማችሁ እያለቀሰችው ምክንያት በጣም ከባድ ነው። ላይ እዛ አገባች እና ያው ድህነት ጅል ነው ከባድ ነው ድህነት። እንደ ድህነት ጅል ነገር የለም። የሰው ፊት አያሳየኝ ብላችሁ ዳርጉ በቃ ጤና ካላችሁ የሰው ፊት አያሳየኝ። እሷ እንግዲህ ቢያንስ አገባች፣ ወለደች። ከዛ በኋላ በኦፕሬሽን የወለደችው ከስድስት ወሯ ሄደች በወለደች በስድስት ወር ኦፕሬሽኗ እንኳን እንትን ሳይል ማለት ነው፣ ሳይጠብቅላት ሄደች። ከእዛ እዛ ተፈታብኛለች። ኦፕሬሽኑ ሲፈታ ስራ ላይ ሆና ተፈታለች። እንግዲህ አሰፍተሽ እዛው ስሪ አላት። ልብስ ይመስል እንደዚህ ቆዳዋ ተፈቶ ልብስ ይመስል አሰፍተሽ እዛው ስራሽን ስሪ አላት። እንደዛ ሆና ስትሰራ እሱ ግን እንደዛ አግብቶ ምናምን ጠበቃት። ከዛ በኋላ ምንድናት እቺ የሰው የሴት እቃ የሁሳ ምናምን ምናምን ስትለው የሆነች ዘመድ ናት፣ የምትመላለስ ዘመድ ናት ምናምን ማታ ማታ ትመጣለች ምናምን ይላል፣ ለቤተሰብ እንደዚህ ያወራል። እንግዲህ ተመለከቱ፣ እስከዚህ ድረስ ነው አንዳንዱ ጨካኝና ናረ ምን ይሆን ነው እስከዚህ ድረስ ነው። ከዛ በኋላ ነቀችበት። ግን እሷ ያን ሁሉ ስታደርግ፣ ያን ሁሉ ባል ሲቀያይር እሷም እንደዛ ስደት ላይ ሆና? የሚነግርኣት እንኳን ሰው የለም። እንደዚህ አገብቶብሻል ምናምን ምናምን እያገባ ነው እየፈታ ነው እየወለደ ነው የሚላት እንኳን ሰው የለም። እስከዚህ ድረስ እናንተ ገንዘባችሁ ብቻ ነው አስፈላጊ የሆነው ለሰው ልጅ ማለት ነው ለቤተሰብ ለቤተሰብ። የእናንተ ደሞስ አስፈላጊ ነው፣ ግን የእናንተን ውድቀት የሚፈልግ ነው የኛ አገር ሰው አይነግራችሁም። እንደዚህ ምን ምን እየተካሄደ ነው እንኳን ብሎ ስለ እናንተ ቼክ የሚያደርገው ነገር የለም። ግን ገንዘብ እየላክሽለት ተሆነ ምናምን ምናምን በቃ ገንዘብ የምትለክለት ከሆነ ስላንቺ ሁሉ ነገር ይወድሻል። የኔ ፍቅር፣ የኔ ውድ፣ የኔ ሄት ምናምን ምናምን ነው የሚልሽ ገንዘብሽን ስለሚፈልግ። ግን ገንዘብ ታላክችለት ስላንቺ ምንም አያገባውም። ቤተሰብ ብቻ አላህ፣ ይጠብቃችሁ ሁላችሁ። ይች ልጅ ታስተምራለች። እናንተ ምን ላይ ና ያለሁት ብላችሁ ጠይቁ። ባላችሁ የምትልኩ ከሆነ ምን ላይ ና ያለሁ ምን እየሰራ ነው ምናምን ምናምን ብላችሁ ጠይቁ። በቃ እንደዚ አድርጉ። አንዳንድ ጥሩም ባሉ የሚያቋቁማችሁ ባል ስላለ ማለት ነው ሁሉንም ቦንድ ባንዴ ጭፍልቅ አድርጋችሁ አንዳንዴ ያለገባችሁ እህቶች ቁመው አቀራተው ሆኑ። በዚህ አጋጣሚ እናቶቼ አመሰግናለሁ። ላይክ ሼር፣ ሰብስክራይብ አድርጉልኝ። አላብዛባችሁ። ቀጣይ ቪዲዮ ደግሞ በአዲስ ነገር እመጣለሁ። መልካም ቆይታ ይሁንላችሁ። አመሰግናለሁ።